ዛሬ ጥያቄ እንግዲህ ዛህራ ንጉሱ ከአረብ ሀገር ዳዊት ግርማ ከሆሳዕና ከዚሁ ከኢትዮጵያ መቶ ሰባ ሺህ ብር አውጥቼ የከፈትኩት ሱቅ ልንቀሳቀሳለኝ ምን ላድርግ የሚል ጥያቄ ነው የተጠየቅኩት እሱንም ዛሬ ይመለሳል እንዲሁም ደግሞ ሁለት መቶ ሺህ ብር ዛህራ ንጉስ ይበቃኛል ወይ ሱቅ ለመክፈት ጨንቆኛል መልሽልኝ ተብያለሁ እመልሳለሁ ይህትም እንዳትሄዱ በማጉለት ነው? መቶ ሰባ ሺህ ብር እንዳይንቀሳቀስ ያደረገው ባንቺ፣ ባንተ፣ ወይስ ዋጋ በመጨመር፣ ወይስ ለምን ምክንያት፣ ምን እንደሆነ ዛሬ እነግርሃለሁ። አብራችሁኝ ሁኑ። ሰላም ጤና ይስጥልኝ። ውድ የዓለም ዘር ዩቲዩብ ተከታታዮች እህት ወንድሞቼ፣ እንደምንቆያችሁ እንደምናላችሁልኝ እኔ እግዚአብሔር ይመስገን ደህና ነኝ፣ ሰላም ነኝ። ሰላማችሁ ይብዛልኝ እያልኩኝ ዛሬ በአዲስ ቪዲዮ መጥቻለሁኝ። ለቤቴ አዲስ ከሆናችሁ ሰብስከራይብ ላይክ፣ ሼር፣ ኮመንት በማድረግ ቤተሰብ ሁኑ። ይህንን ቪዲዮ ደግሞ ላይክ በማድረግ ጀምሩት። የዛሬ እንግዲህ ጥያቄ ከእናንተ የመጣው የእኔ ሀሳብ ተጨምሮበት ወደ እናንተው ይመለሳል ማለት ነውና በተለይ ደግሞ አረብ ሀገር ላይ የሆናችሁ ወይም ደግሞ እዚህ መጥታችሁ ስራ የጀመራችሁ ስራችሁ ምንም አልንቀሳቀስ ያላችሁ በማንጉለት ነው፣ በራሳችሁ ጉለት ነው፣ በቦታው ነው፣ እንደገና ደግሞ በስራችሁ ነው፣ በምንድን ነው የሚለው ነገር ዛሬ እንግዲህ በተቻለኝ አቅም ቪዲዮ እንዳይረዝም አድርጌ ፍትፍት አድርጌ ነግራችኋለሁኝ። ይህንን ቪዲዮ ለሁሉም ሰው በተለይ ደግሞ ስራ ወዳለሆነ ስራ ከአረብ ሀገር ላይ መጥቶ ወደዚህ ለመስራትም ወይም ደግሞ እዚህ ኢትዮጵያ ውስጥ ሆኖ ስራ መስራት ለሚፈልግ ሰው አድርሱልኝ ማለት ነው። ያን ደግሞ እናንተ እንኳን ሼር የምታደርጉለት ሰው ከሌለ የሌሎች ቦታዎቻችን ወንድሞቻችን፣ የስራ ሰዎች እንዲደርሳቸው ቪዲዮውን ላይክ አድርጉት። እናንተ ላይክ አረጋችሁ ኮመንት ከጻፋችሁ ዩቲብ ራሱ ሪኮመንድ ያደርገዋል። እሺ፣ ያው ወደ ቀጥታ ወደ ጥያቄ ይገባለው ማለት ነው እና ዛህራ ዳዊት ግርማ የምትባል እህታችን ወይም ወንድማችን ከሰው ሀገር መጥቶ መሰለኝ እንግዲህ መቶ ሰባ ሺህ ብር እቃ ሱቅ ላይ እየሰራው ነበረ። መቶ ሰባ ሺህ ብር አውጥቼ ሱቅ ስራ እየሰራው ነበረ ግን ምንም አልንቀሳቀስ ብሎኛል ብላናለች ወይ ብሎናል ማለት ነው። እና ስለዚህ እንዴት አድርጎ ነው መንቀሳቀስ የሚቻለው ይህንን ስራ? አንደኛ ነገር በጣም እግር የሚበዛበት ቦታ ላይ መሆን አለበት። ሁለተኛ ነገር ደግሞ አሁን የቤት ኪራዩ በጣም እያየለባችሁ ይሄዳል። አንዳንድ ቦታ ላይ ሳይ ማለት ነው ከዛ ሁሉ ደግሞ ምን ቦታ ላይ መምረጥ አለባችሁ? በተለይ ሱቅ ላይ ስትሰሩ ማለት ነው። ወይ እግረኛ የሚበዛበት ቦታ ካልሆነ ደግሞ መንደር ሱቅ። አሁን መንደር ሱቅ ላይ ብዙም የናክል ብዙ ሱቆች ከሌሉ ሁሉም ነገር አሟልታችሁ ከሰራችሁ ውጤታማ ትሆናላችሁ። መንቀሳቀስ ይችላል። አንደኛው ነገር ከራሳችንም ጉለት ይሆናል። ይህንን ነገር የሚሆነው በምንድን ነው ጉለት የሚኖረው ካላችሁኝ፣ ደንበኛ አያያዝ ላይ እንትን ይሄ አቀራረባችን ላይ ሰዎች ሲመጡ ዝም ብለን ይሄ ዝም ብሎ በቃ ይሄ እንዴት ልበላችሁ ይሄ ስርዓት ባልተሞላው መንገድ ዝም ብለን እንትምንል ከሆነ ከባድ ነው። በቃ ሰዎች ሲመጡ እናንተ ብሎ ይመጡ አይደል እናንተ ጋር መቼም ነው ካስተመርን ፍቅር ከሰጣችሁት እናንተ ጋር ነው የሚመጣው፣ ሌላ ቦታ አይሄድም። በቸገረው ሰዓት እንትምትሉ ምድርሱለት ነገር ከሆነ ያ ስላቸውን ለምሳሌ አምስት ብር ጎሎት ብዙ ነገር እናንተ ጋር እየተጠቀመ ወይም ደግሞ እየወሰደ አምስት ብር ጎሎት ለዛ ነገር አይ እኔ አልሰጥም ከምትሉት በቃ ማምጣት አለበት አመጣለ ብላችሁ መልቀቅ ምክንያቱም ያመጣል እርግጠኛ ትክክለኛ ሰው ከሆነ ማለት ወይም ደግሞ ብዙ ጊዜ ደንበኛችሁ ከሆነ ያንን ነገር ደንበኛ መያዝ እንደገና ደግሞ ስራችሁ ላይ ደግሞ በደንብ አርጋችሁ በቃ ፈጣሪያችሁን አሁን ለምሳሌ ማለት ነው እኔ በራሴ እንትን ማለት ነው አምስትም ብር ሰራው ሀያም ብር ሰራው ሁለት መቶም ሰራው አንድ ሺህ ብርም ሰራው ማለት ነው የመጀመሪያ ላይ ማለት ነው የመጀመሪያ ላይ በቃ ከሱቅ ላይ ካርድ ልሸጥ ይችላለሁ የአስር ብር ካርድ ከሸጥኩ። በየቀኑ ማለት ነው መጀመሪያ የሸጥኩትን አስቀምጣለሁ፣ በቃ ለቤተ ክርስቲያን ብዬ ማለት ነው። እናንተም በሃይማኖታችሁ በቃ በምታውቁት መንገድ መጀመሪያ ለፈጣሪያችሁ፣ እንደገና ደግሞ ሱቃችሁ ላይ ደግሞ ስራችሁ እንትን እንዳይል ምናልባት ሰዎች እጅ ወይም ደግሞ ሰርታችሁ እንዳትለወጡ ወይም በዱ ብቻ በቃ እንድከስሩ የተለያየ ነገሮች መቼም ሰው አንዳንድ ሰው ለሰው ማየተኛ ሰው አለ። እንደዚህ ያለ ነገሮች ካሉ ደግሞ መጸለይ መጾም እንደገና ደግሞ ለሱቃችሁ ለስራችሁ ጸሎት ማድረግ አለባችሁ። በቃ ስራ ይባርክልኝ ብላችሁ መጸለይ ያለባችሁ በቃ በምትችሉት ማለት ነው። ክርስቲያን ከሆናችሁ ጸሎት በማድረግ እጣን በማጠን በላምጠታችሁ በመርጨት በዚህ በዚህ ነገሮችን እንትን ሴይፈ መለኮትን በመድገም ይሄ ነገሮችን ማስተካከል አይነት ነገሮች ምናልባት የሌላ ሃይማኖት ላይ ያላችሁ በሃይማኖታችሁ በምታውቁት እንትን ማድረግ በቃ መጸለይ ያለባችሁ እያስባለሁ እና ከዛ ደግሞ አሁን ሌላኛው ደግሞ ምንድን ነው፣ አሁን አብዛኛው ጊዜ እዛ ጋም ሱቅ እዛ ጋም ሱቅ እዛ ጋም ሱቅ ከሆነ ምንም ተጠቃሚነት አይኖራቸውም። ሱቆች የሌሉበት ቦታ ለምን ማለት የከተማ ትንሽ ወጣ ያለበት ቦታ አይሆንም፣ ወይም ደግሞ የመንደር ሱቅ አይሆንም፣ እዛ ላይ ገብታችሁ አንደኛ፣ የመንደር ሱቅ ሲሆን የቤት ኪራዩም ራሱ ይቀንስላቸዋል። ሁለተኛ ነገር፣ ደግሞ ሰዎች ራሱ ሩቅ ቦታ ከመሄድ ሁሉም ነገር ካመጣችሁ ማለት ነው ካቀረባችሁ ከእናንተ ይገዛሉ። ስለዚህ ያንን ሲስተም መጠቀም፣ ለሰዎች ክብር መስጠት፣ እናንተን ብሎ ለመጡ ወይም ደግሞ የእናንተን ዕቃ ለመግዛት የመጡ ሰዎች ክብር መስጠት፣ ሰላምታ መስጠት። እኔ እዚህ ሱቅ ላይ ማለት እግዚአብሔርን ማላቃቸው ሰው ይመጣሉ። መጀመሪያ ሰላምታ ነው የምሰጣቸው፣ እንዴት ዋላቸው፣ ደህና ናቸው፣ ሰላም ናቸው እላለሁኝ። ለምን በቃ መጀመሪያ ሰላምታ፣ ፊታችሁን ፈገግ ማለት አለባቸው ማለት ነው። እና ያ ሰው ደግሞ በቃ እናንተ የእግዚአብሔር ሰላምታቸው ራሱ መልካም ሲሆን በራሳቸው ጊዜ ተስበው ራሱ ሌላ ጊዜ ይመጡላቸዋል። እና በቃ ክብር መስጠት፣ ለስራችሁ ደግሞ ጠንካራ መሆን ያንን መንቀሳቀስ ይችላል። ሁሌ ው እንደምል እንደምጮህ ደግሞ ሱቅ ስሰሩ ደግሞ በቀን ቢያንስ አንድ ሺህ ብር ከሰራችሁ ደግሞ አንድ መቶ ብር እቁ መግባት ወይም ደግሞ በጣም እንቅስቃሴ ከሌላቸው የአምስት መቶ ምናም ከሆነ ደግሞ ሀምሳ ብር በቀን ቀን እቁ መግባት ለምሳሌ በወር አንድ ሰው በቀን መቶ መቶ ብር ቢጥል በወር ሶስት ሺህ ብር ይሆናል ማለት ነው፣ ገባችሁ አይደለ? ያን ዕቁብ ደግሞ ተሰብስቦ ሲመጣ ለእናንተ ሌላ የሌላችሁ ዕቃ ታስገቡበታላችሁ ማለት ነውና እንደዛ ማድረግ እና ይቻላል ይቻላልላችሁ። አለሁኝና እህታችን ወይም ወንድማችን ቢያንስ እንኳን ወደ ናራሞ ኮንዶሚኒየም ማዞሪ አካባቢ ገባ ብላችሁ ይሄ ሱቅ የሌለበት ቦታ ላይ አይታችሁ ብትሰሩ በጣም እንትን የሚላችሁ ነገር ገበያችሁ እንዳይንቀሳቀስ የሚያደርገው ነገር ይህ የዋጋ ጭማሪ በጣም መጨመር፣ እኔ ብያቸኋለሁ። ከዚህ በፊት ብዙ ጊዜ ነው፣ ወደ ኋላ ሄዳችሁ የኔም ቪዲዮ እሱ ከከፈትኩ በኋላ ያለውን ቪዲዮ ገብታችሁ ይዩ። አሁን ለምሳሌ ይችን አያችኋታ፣ እችኛውን ሌላ ቦታ ሁለት ሁለት ብር ናት። ሁለት ሁለት ብር ናት። እዚህ አንዳንድ ብር ነው፣ በቃ ቶሎ ቶሎ ነው የሚሸጠው። ሀምሳ በዚህኛው ቢያንስ አስራ አምስት ብር ወይም ደግሞ ሀያ ብር ታገኙበት አላችሁ። ይህንን እዚ አንድ ወር ብሉ ከምቀመጥ በሳምንት ውስጥ መጨረስ ለኔ ይሻለኛል። በቦታው አመጣበት አለዋ ሌላ ትርፋ አመጣለሁ። ገባችሁ? እቃችሁ ላይ እንደዚህ አይነት ነገር መሆን የለበትም። በቃ የሆነ ለቀቅ እያደረጋችሁ ሁለት ብር፣ ሶስት ብር፣ አምስት ብር ካገኛችሁ በቂ ነው፣ ከአንድ እቃ ላይ ማለት ነው። ወይም ደግሞ በቃ የተወሰነ የትንሽዬ ነገር ካገኛችሁ በቂ ነው እላችኋለሁኝና፣ እንደዛ ማድረግ ግን እናንተ ያስወደዳችሁ ከሆነ ሰው እናንተ ጋር አይመጣም። ለምን የሚቀንስ ቦታ ሄዶ ነው የሚገዛው። ይህ አንድ ብር ለውጥ ካለ አንድ ብር የሚቀንስ ቦታ ሄዶ ነው እንትን የሚለው። እናንተ ደግሞ ልክ ይሄ ቴክኖሎጂ ወይም ደግሞ እንትኑ ስራችሁን ለማፋጠን ከፈለጋችሁ ከሌሎች ራሱ ዝቅ አድርጋችሁ መሸጥ ቢያንስ ካመጣችሁት ብር ላይ ካመጣችሁት እቃ ላይ የሆነ ነገር ካገኛችሁበት በቂ ነው። በቃ ፈጣሪ ከላይ ሲባርክ ነው እንጂ በአንድ ፎቅ ልሰሩ አይደለም። ያን ብዙ በብዛት ነው የምታገኙት ሱቅ ላይ ማለት ነው። ያንን አድርግ ምናልባት አድርግ፣ ይህቴ ይህንን ነገር ችግር ካለ አስተካኪ ሌላኛው ደግሞ አንዲት እህታችን ዛህራ ንጉስ የምትባል እህታችን ሁለት መቶ ሺህ ብር እንደምንም አድርጌ እንትን እላለሁኝ እና አረብ ሀገር ያለች ይመስለኛል። እንግዲህ ከጽሁፋ እንደተረዳው ከዚህ በፊት ብዙ ነገሮችን ሞክራ እንተን ያላት ይመስለኛል። እና እገንሻለሁ እህቴ፣ አዎ ሁለት መቶ ሺህ ብር በደንብ አርጎ ሱቅ ይከፍትልሻል። ግዴታ አዲስ አበባ ውስጥ አይደለም ግዴታ ሆሳና ይሄ በጣም ሰፋ ያለ እንትን ውስጥ ላይ አይደለም። አንዳንድ ልጆች አሁን አምስት መቶ ሺህ ብር አይበቃም፣ አንድ ሚሊዮን አይበቃም እንደዚህ ለማድረግ ይላሉ። እናንተ በአቅማችሁ ልክ መስራት ትችላላችሁ። በካችሁ እውነት በአቅማችሁ ልክ መስራት ትችላላችሁ። ለምን ኃይለማርያም ተንጠራራ ብዬ በሁለት ሚሊዮን ብር ሱቅ፣ ትልቅ ሱቅ እንትን ካለ እኔ ለምሳሌ መቶ ሺህ ብር ካለኝ በዛ መቶ ሺህ ብር መስራት ትችላለሁ። አልሰራም አይደለም፣ በቃ መስራት ትችያለሽ እህቴ። አይደለም ሁለት መቶ ሺህ ብር፣ መቶ ሺህ ብሩ ብቻ በቂሽ ነው። በቃ የቤት ኪራይ የሶስት ወር ተዘግያለሽ። ከዛ አንዳንድ እቃ ባለፈ እንዳልኩት ወደ ኋላ ሄዳችሁ ቪዲዮን ተመልከቱ። በቃ ስለ ሱቅ የምታነሱ ልጆች ማለት ነው ወደ ኋላ ሄዳችሁ እኔ ሱቅ ከከፈትኩበት ጊዜ ያለውን ስለ ሱቅ የሚያወራውን ገብታችሁ ይሁን እግዚአብሔርን። ከዛ በኋላ ምን ታደርጋላችሁ? መቶ ሺህ ብርሽን ታስቀምጭና ሬሳ እንደተቀበረ ታስቀምጨዋለሽ፣ በዚህ አካውንትሽ ወይም ደግሞ በቃ ቦታ። በዛች መቶ ሺህ ብር ግን መንቀሳቀስ አለብሽ ማለት ነው። አጥፊ መሆን የለብሽም። እኔ አሁን አብዛኛው ጊዜ ብዙም ምንትን አይደለም። አሁን ትምህርትም እየተማርኩ ነው። የሆነ ማህበራዊ ህይወት ላይ ሲኖር ከሱ ነው፣ ትራንስፖርቱን ከሱ ነው፣ የሆነ ነገር ሲመጣ ከሱ ነው። አስባችሁታል። የቤትም ቡና ምናም ከሱ ነው መወስደው ማለት ነው። እና በዛ በዛ ነው እንጂ እኔ ጥንቅቅ ብዬ ቀኑን በሙሉ ከሰራው ቀኑን ቂ ክፍት አድርጌ ከሰራው እንዴት ነው ትርፋማ ማልሆንበት ምክንያት ሌላ ውጪ ካላወጣው ለዛም ለዛም ካላልኩኝ በቃ ትችላላችሁ። እግዚአብሔርን በጣም መስራት ትችላላችሁ። ሱቅ ላይ እኮ የበከተ በከተ የምትሉት ነገር የለም። ተበላሽ የምትሉት ነገር የለም። ኤክስፓየሪ ዴቱን በቃ ማለት ርዝመት ያለው ማምጣት ማለት ነው። አሁን ቶሎ የሚያልቅ ኤክስፓየሪ ዴቱ ቶሎ የሚያልቅ ነገር ሳይሆን ረዘም ያለን ኤክስፓየሪ ዴት ያለው ነገር ማምጣት። እናንተ ወደ ሀገር እንዳትገቡ እነሱ ሀገራቸው ገብተው እየኖሩ ቢያንሱ እንኳን በቀን አንዴና ሁለቴ እየበሉ ግን እዚህ ሀገር ልክ እንዳትገቡ ደግሞ እንደዚህ ተወደደ፣ እንዲሆነ፣ እንዲሆነ፣ እንዲሆነ ይላቸዋል። አትስሙ። እግዚአብሔርን መታችሁ ጠንካራው ናቸው ስሩ። ግን ልፈስስ ከሆናቸው አደለም። ሁለት መቶ ሺህ ብር፣ ሁለት ሚሊዮን ሺህ ብር ራሱ ቢኖራቸው አሰሩ። በቃ ጠንካራ መሆን አለባችሁ። ግባችሁ ምንድን ነው ምንድን ነው ሰርታችሁ ሌሌላው ትውልድ ማስረከብ የምትፈልጉት? ቃላማ ከሌላችሁ ምን ያደርግላቸው ከፍቶ ቁጭ ማለት ከሆነ ይሄ አላማ አይደለም። አላማ ማለት ከዚህኛው ሱቅ የበለጠ ደግሞ እንዴት ላስፋፋው፣ አላማ ማለት በዚህ ሱቅ ላይ ደግሞ ሌላው እንተት ወደ ከተማ ወጥቼ ጥሩ ቦታ ላይ ወይም ደግሞ ከዚህ ተጨማሪ ነገር እዚህ ሱቅ ላይ እየሰራው ግን በትርፌ ምን ለስራ ይሄ ነው ማሰብ ያለባቸው። አላማ ከሌላችሁ አይደለም፣ እንዳልኳችሁ 100 200 ሺህ ብር ማለት ነው። 200 ሚሊዮን ሺህ ብር ቢኖራችሁ ምንም አይደለም፣ በደቂቃ ታጠፉታላችሁ። አላማ ካላችሁ ግን ለአላማችሁ ትራባላችሁ፣ ለአላማችሁ ትኖራላችሁ፣ ለአላማችሁ ትጠነክራላችሁ፣ ለአላማችሁ ስትወድቁ ትነሳላችሁ፣ ጠንካራ ትሆናላችሁ። አላማ ከሌላችሁ ግን ባዶ ነው የምትሆኑ፣ ያላችሁም ራሱ እያጣችሁ ትሄዳላችሁ። ስለዚህ አላማ ይኖራችሁ ለምትሰሩት ነገር፣ ለምታደርጉት ነገር እላችኋለሁኝና፣ ውድ ቤተሰቦቼ ምናልባት እንደነሱ የተጨነቃችሁ ወይም ደግሞ ይሄ ነገር ብነግራት እኮ የምትሉ ታሳብ ካለ ደግሞ ኮመንት ላይ አስቀምጡልኝ። በተለይ ደግሞ ሱቅ የምትሰሩ ጥንቃቄ አድርጉ ዱቤ ላይ ይሄ ዋጋ ጭማሪ ላይ ጥንቃቄ ያድርጉ። አብዛኛው ሱቆች አሁን እየታሸጉ ነው። ለምን ጭማሪ ስለሚያደርጉ ህብረተሰቡ ራሱ እየሄደ እዛ ይጠቁምባቸዋል። ከዛ ሱቃቸው ይዘጋል። ለአንድ ወር፣ ለሁለት ወር፣ ለሶስት ወር ሱቃቸው ዝግ ይሆናል። ያ መሆን የለበትም። ስለዚህ ጥንቃቄ አድርጉ። ከብዛ ሰብን ፈጣሪ አምላክ ጊዜ ስጥሽ። ለካ አንቺ ጋር እንደዚህ ነው እንዴ? እረ፣ ተባረኪ ማለት ትልቅ ነገር ነው። ስለዚህ የሌለውን ነገር እንትን አታደርጉ። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ኮመንት አድርጉ። የሌላ ቪዲዮ እስከምንገናኝ ሰላም ሰንብትልኝ። ወዳችኋለሁ፣ አከብራችኋለሁ። ሰላም